ጭንቀት የነገን ህመም ሊያግድ አይችልም፣ ነገር ግን የዛሬን ሰላምና ደስታን ይሰርቃል። ለሙስሊሙ ማህበረሰብ አዌርነስ ክሬት ማድረግ አለብን። እየታቀደልን ያለው ነገር በጣም ከምታስቡት በላይ አደገኛና አደገኛ አደገኛ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁም በእያላችሁ በሰላማችሁ በዚህ ትበልኝ። በዛሬው ቪዲዮ ይህ መግቢያዬ ላይ እንደሰማችሁት የሁላችንም ችግር የሆነው ሀሳብና ጭንቀት ነገ እንዲ ፈጠራል እያል ሁላችንንም ጉልበታችንን ሰውነታችን የጨረሰው ስለዚህ ጉዳይ ና የተወሰነ ተግሳጽ ነገር በዙ ዙሪያ ጥር ያለ ቪዲዮ አለች፣ እሷ እንከታተላታለን። በሁለተኛው ቪዲዮ እኛ ሙስሊሞች ተኝተናል፣ አደጋ ውስጥ ነን። ማስጠንቀቂያ መልእክት ነው። እሱን ቪዲዮ ተንከታል ተከታተላለን ። ላይክ እና ሼር እያደረጋችሁ በቀጥታ ወደ ቪዲዮ

ቤተሰብ እንደሰማችሁት ነው፣ ይሄ ዳዋ የምክር ምክር የምረኔን ራሱ የሚናገረኝ ያየኝ ነው የመሰለኝና፣ ሁላችንም ጋር ያለ ነገር ይመስለኛል። ለእኔን ሀቂቃ ውስጤን ያናወዘው ጉልበት ያሳጣኝ ሁሌ ነገርን የወሰደው ነገር ቢኖር ጭንቀት ነው። በቃ ነገ እንዲ ሊፈጠር ይችላል፣ ከነገ ወደ አንድ ይችላል፣ እንዲሊሆን ይችላል በቃ መልሼ ለመውጣት ሞክርነከ እንደዚህ አይነት ሀሳብ መልሼ እዛ ውስጥ እገባለሁና በጣም የፈተነኝ ነገር ቢኖር ይሄ ነው። ግን የአላህ ቀደር የአላህ ውሳኔ ምንም ቢሆን በኛ ሀሳብ በእኛ ጭንቀት የሚለወጥ ነገር የለም። ግን ብዙዎቻችንን ቤት ብዙዎቻችንን ህይወት ብዙዎቻችንን ምስቅልቅል ድብርት ውስጥ በሽታ ውስጥ ያስገባ ነገር ቢኖር ወላ ወላ ሀቂቀተን እንደዚህ አይነት ነገር ነው። ይሄ ነገር ነው ስለ ነገ መጨነቅ ስለ ነገ ማሰብ ነው የዛሬን እያበላሸብን ያለውና አላህ እኔንም እናንተንም ከእንደዚህ አይነት ነገር ያውጣን። ምናልባት ይሄ ምክር ለእኔ የተወሰነ ተግዛስ ሰጥቶኛል ልቤን የተወሰነ መረጋጋት ነገር አምጥቶልኛል፣ እና ምናልባት ለእናንተም ይጠቅማችኋል ብዬ ስላሰብኩ ነው ያመጣሁት። ይህንን ሰምታችሁ የተወሰነ ነገር ቀለል ይላችኋል ብዬ ይሰማኛል። ላይክና ሼር እያደረጋችሁ ለሌሎች ቤተሰቦቻችን እንዲደርሱ አድርጉ። ቀጣይ አንድ ቪዲዮ አለኝ፣ እሱን እንከታተል። ሰላም አለይኩም ወራህመቱላሂ ወበረካቱ ያጀማ ሁላችሁም ሰላም ናችሁ ወይ? እዚህ ግሩፕ ላይ ያላችሁ 81 ሰዎች አላችሁ፣ እኔንም ጨምሮ ማለት 81000 ሰው አለ። 81000 ሰው ወደ ኦልሞስት 81100 ምናምን ሰው አለ። ሁላችሁም ይሄንን እንድታዳምጡ ነው የምፈልገው። ለሙስሊሙ ማህበረሰብ አዌርነስ ክሬት ማድረግ አለብን። እየታቀደልን ያለው ነገር በጣም ከምታስቡት በላይ አደገኛ እና አደገኛ አደገኛ ነገር ነው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 ይህንን መልእክት ለሁሉም እናሰራጭ ማለት ነው። ወሰላሙ አለይኩም ወራመቱላይ ወበረካቱ። ወንድማችን ወሂድ በጣም እጅግ ወሳኝና ወቅታዊ የሆነ መልእክትና ያስተላለፈው ሁላችንም ትኩረት መስጠት አለብን። ካለፉት ጊዜያቶች መማር መቻል አለብን። ብዙ የመከራ ስቃይ ጊዜያቶችን አሳልፈናል። እህት ወንድሞቻችን ተደፍረው፣ ተደብድበው፣ አልቅሰው፣ ታስረው ብዙ ነገር አሳልፈናል። እና ከዛ መማር መቻል አለብን። ለእስልምና የሚበጅ አካል ለሙስሊሞች የሚበጅ አካል እስልምናን ወደፊት ሊያራምድ የሚችል አካል መጅሊሱ ላይ መቀመጥ መቻል አለበት፣ እና ይሄን ሁላችንም ትኩረት መስጠት አለብን። በየጓደኞቻችን በየቤተሰቦቻችን አዋይርነስ መፍጠር መቻል አለብን። ሙስሊሞች የመጅሊስ ምርጫ ሲባል ሁልጊዜ ቸልተኝነት ሊሰማቸው አይገባም። ሁልጊዜ ወደኋላ ልንል አይገባም፣ እና ትኩረት መስጠት መቻል አለብን ነው። ላይክና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። አሰላሙ አሌይኩም ወረሕመቱላሂ በረካቱ።